የሙታንሳ ቅዱስ ማርሚ ቅዱስ ሚካኤል ገዳም ቢፈውሰኝ ቢያድነኝ እንዲሁም በቃል ኪዳኑ ቢጠብቀኝና ቢራዳኝ ገዳሙን አገለግላለሁ በገዳሙ መዝሙር እሰራለሁ ብሎም ከተፈወስኩኝ በገዳሙ ስም መልኩቼ መለኩሳለሁ መልኩቼም እኖራለሁ ከአዲስ አበባ ብዙ ኪሎ ሜትር ተጉዣ የመጣሁት ያው ሙታንሳ ቅዱስ ሚካኤል ማርገዳም የሚያድን የሚፈውስ መሆኑን ዝናውን ሰምቼ ነው የመጣውትኝ። ስለዚህ እንደምድን እና በእምነቱ ታሽቼ በጸበሉ በማሩ በጸበሉ ተጠምቄም እንደምድን ተስፋለኝ። ብዙ ሰዎች እየዳኑ እየተፈወሱ ነው የሚባል ዝናውን ሰምቼ ስለመጣሁኝ እድናለሁ ብዬ አምኜ እሱን ያመንና እሱን የተማጸነ ስለማይጎዳ በማመን ወደ ደጁ ወደ ባዕቱ ቀርቢ ያለው የሙታንሳ ማ ቅዱስ ሚካኤል አንድነት ገዳም ብርሃን አይንህን ቢያበራልህ እንደ ምንድን ነው መጀመሪያ ማየት የምትወደው የምትፈልገው? አ የቅዱስ ሚካኤልን ስዕል ማየት እናፍቃለሁ። ከዛም በመቀጠል ዋናነት ው የተለያዩ የሚንቀሳቀሱ ዛፎችን እንዲሁም ሰዎች እንዲሁ በግምት የሚነግሩኝን ይሄ ነጭ ቀለም ነው፣ ይሄ ቢጫ ቀለም ነው እያሉ የሚነግሩኝን በእርግጠኝነት ጥሩ በሆነ የቦገግታ ብርሃን አይቼ ቀለማትንና የሰዎችን ፊት የማውቃቸውን ከዚህም ሆነ ተወለድኩበት ቦታም ሆነ የማውቃቸውን ሰዎች በማውቃቸው በድምጻቸው ብቻ ሳይሆን በማውቃቸው ሳይን በማውቃቸው እንደማውቃቸው ሆኖ እያየ እንዳያቸው በእውነት ይሄ ትልቅ ምኞቴ ነው። ምክንያቱም በድምፅ ብዙ ጊዜ እንደሚገለጸው ያው ዓይነ ስውራን በድምፅ ነው የሚለዩት፣ በድምፅ ነው ሰዎች መለየት የሚችሉ ወይም ደግሞ አንዳንድ። ጥረን ሽታ ነገር ነው የሚለዩ እየተባለ ይወራል፣ በወሬ ደረጃ ነገር ግን በብርሃን አይቼ እንደው አንተ እንትናንህ እንዴ? ብሎ በግልጽ ያንን ሰው በደንብ አይቼ እዚህ ሙታንሳ ቅዱስ ሚካኤል ማርገዳም ድኜን ይህንን ምስክርነት እንደምሰጥ እርግጠኛ ነኝ። ምክንያቱም ቅርብም ስለሆነ የሚያውቁኝም አካባቢ በዚሁ ያሉ ስለሆኑ ይሄም ታምራዊ ነገር በግልጽ የሚያሳየኝ ነው የሚሆነው ብዬ ነው ማሰብ የነበረው። በክረምት ዝናብ እየዘነበብን፣ በበጋ ደግሞ ፀሐይ የተፈራረቀብን ነበር። በጣም አስቸጋሪ ነበር ድሮ የነበረው። አሁን ላይ ግን በሚያምር ሁኔታ ቤት ዳቶ ተሰርቶልን ተፈጽሟ የኛው ግን ከኛ አስቀድሞ ከኛ ሊቀድም የነበረ አባቶች ነው። አባቶች የእናቶች ይቅደም፣ እኛ እንታገሳለን። እናቶች በባህሪያቸው ደካማ ስለሆነ እነሱ ይቅደም ብሎ እኛውን አስቀድሞ የኛው ተሰርቶ ተፈጽሟል። ነገር ግን የኛው ቢፈጸሙም የነሱም ደግሞ እንደሰሩላቸው ከኛ ከባቱ የተረባረበ እጃችሁ ብንስሉም ሙታንሳ ቅዱስ ሚካኤል ገዳም እንግዲህ በእውነቱ መጽሐፍ ቅዱስ እንደሚያዘን እናንተ በአማረ ቤት ተቀምጣችሁ እንሆ ትዝናናላችሁ፣ ትወጣላችሁ፣ ትገባላችሁ፣ ደስም ትሰኛላችሁ። ነገር ግን አባቶቻችን በበረሃ ወድቀው ዳዋ ጥሰው ጤዛ ልሰው ይኖራሉ ይላልና፣ በእውነት እንግዲህ ይህንን ገዳም እንግዲህ ከቅድም ጀምሮ ስንጎበኝ ነበር። አሁን እንዳሰማችሁት ወይም እንዳየሁት የመኖሪያ ቦታ የላቸውም። እንግዲህ ይህንን ትልቅ የሆነ ችግር ይህንን ትልቅ የሆነ እንቅፋት ሁላችንም ልናግዛቸው ያስፈልጋል። ሰው እንደመሆናችን መጠን ሁላችንም ወደ መሬት እንገባለን፣ ሁላችንም ወደ አፈር እንሄዳለን። ነገር ግን በዚህ ሰዓት እግዚአብሔር እንደፈቀደው የእግዚአብሔርን ቤት የሚሰራ ወይም የእግዚአብሔርን ሕንፃ የሚሰራ በእግዚአብሔር ዘንድ እጅግ የተወደደ ነው ይላል። ስለዚህ ሁላችንም የበኩላችንን አስተዋጽኦ እንድናደርግ የማሳስበው በእውነት በለቅሶና በእንባ ጠይቃቸዋለሁኝ። ምክንያቱም እግዚአብሔር በዚህ ሰዓት የሚናገረው ምንድን ነው? ሰው እንደፈለገ ሆኖ በሚኖርበት ዘመን እንደፈለገ ሆኖ ተቀናጦ በሚኖርበት ጊዜ አባቶቻችን እናቶቻችን በበረሃው ላይ በዳውጃ ላይ ተኝተው አድረው ለቤተ ክርስቲያን ቀና አይ ሁነው ለቤተ ክርስቲያን አው ቀና አይ ሁነው እየሰሩ ነው ያሉና አባካችሁን ነው የምለው በእግዚአብሔር ስም ይሄንን ጥሩ ስራ እንድትሰሩና ጅማሬውን እስከ ፍጻሜ እንድናይ ነው መልእክቴንም አስተላልፈው። እንግዲህ ሁላችንም እንደምናውቀው ገንዘብ በእውነት አያገለግለንም። እኔም ብሰራ ገንዘብ አያገለግለኝም። ሰው እየሸፈነኝ እስካለ ድረስ አያገለግለኝም። ስለዚህ ሁላችንም ቢያንስ ትብብር ማድረግ መተባበር አለብን። በዚህ ተባብረን ገዳሙን ህንፃውን ልናግዝ ያስፈልጋል። አግዘን ደግሞ ሰማያዊ ክብር እናገኛለን፣ ሰማያዊ ጸጋ እናገኛለን ማለት ነው። በእውነቱ እንግዲህ እኔ እግዚአብሔር የተመሰገነ ይሁን። እውነት ለመናገር ከራማቴዎ ወንድሜ ታዲዮስ ኢንጂነር አውግቾ ከተረከበኝ ጀምሮ በጥሩ ሁኔታ በጥሩ ኑሮ ነው እየኖሩት ያለሁት። ስለዚህ ለእኔ ገንዘብም አያስፈልገኝም ባይ ነኝ። ቤተክርስቲያንን ማገዝ አለብኝ። እንግዲህ የኖርኩት እንግዲህ ያው ታውቃላችሁ ጎጃም ውስጥ ነው፣ ባህር ዳር ነው ያው እዚሁ አካባቢ ነኝ። ስለዚህ እኔም የራሴን ከምሰራት እነሳለሁኝ ከራሴ ከማገኛት ተነስቼ እሱ ከሚያሰራኝ እሱ ከሚያኖርልኝ ሂሳብ ተነስቼ፣ ሌሎችም ሰዎች ከሚያኖሩልኝ ሂሳብ ተነስቼ ራሴ ጀምሬ እናንተ የምትጀምሩ ነው ማድረግ ያለብኝ። በእውነት ብዙ ቤተ ክርስቲያኖችን ረድተናል፣ ብዙ ቤተ ክርስቲያኖችን አግዘናል። ይህን ደግሞ ስናግዝ አንደኛ ሰማያዊ ክብር እናገኛለን፣ ሰማያዊ ጸጋ። እስቡት፣ ክርስቶስ በረሃ ለበረሃ ለእኛ ሲል የተንከራተተውን እስቡት። ዳዋልሶ ጠዛልሶ ስለኛ ብሎ እጆቹን በመስቀል ላይ እየተሰቀለውን እስቡት። በተለይ ይህንን መዝሙር ከተዘረጋው የብራና መጽሐፍ የሚለውን በወንድማችን በኢንጂነር ታዲዮስ ተጽፎ እንዲሁም በወንድማችን ዞላ የተባለ በአዲስ አበባ ዲያቆን ብሩክ ሁሴር የጻፈልኝ ነው። እንዲሁም ደግሞ ኢንጂነር ታዲዮስ አውግቸው ይህንን መዝሙር ሲሰራ በጣም በሚገርም ሁኔታ ቤተክርስቲያኗን ባማከለ በተለይም እኔ በሽምብጥ ሚካኤል ውስጥ ስኖር እኔም ተጎሳቁዬ እናት አባት የሌለኝ በመሆኑ በተለይ እያለቀስኩ የተቀረጽኩት በዋናው ምክንያት ቤተ ክርስቲያኗ ለእኔ ያደረገችልኝ ውለታ በተለይ ከፍተኛ በመሆኑ በዚህ በጎጃም ዙሪያ፣ ስለዚህ ይህንን ውለታ አስቤ ነው ከንባ ጋር የለቀኩት። ስለዚህ የማገኛትን ገቢም ለዚሁ ውለታ አውላለሁ ማለት ነው። ስለዚህ ሁላችንም ከውስጥም ከውጭም ከውስጥም ከውጭም ያላችሁ በተለይ ከዚህ በፊት በአዲስ አበባ ከተማም በተለይ በውጭ በአሜሪካ የምትኖሩ ወንድሞች እህቶች እኔንም እንዳገዛችሁ በነ በራማቴው ስም ነው የምጠይቃችሁ። በአሜሪካ ውስጥ የምትኖሩ በጣም ትሑት ሰብዕና ያላችሁ ራማቴውብን የምትወዱ እህቶች ወንድሞች አላችሁ። በእውነት ስማችሁን መጥቀስ ባልችልም እግዚአብሔር ነው የሚያውቃችሁ። በቀጥታ እርግጠኛ ነኝ ይህንን በሰከነ ልብ በለቅሶና በእንባ ስገልጽላችሁ በኢንጂነር ታድበሳ ውጉቹ አማካኝነት እርግጠኛ ነኝ ቢያንስ ሀምሳ ሀምሳ ሺህ ዶራል እንደሚያስገቡ እርግጠኛ ነኝ። በጣም እኔ ሁሉም እኔ ከውስጥ ነኝ እያሉ በእውነት እግዚአብሔርን እያመሰገኑ በአሜሪካም የምትኖሩ ቶቻችን ወንድሞቻችን እታስገቡል በእግዚአብሔር ስም አሳስባለሁ። ገዳሙ በአንድነት በፍቅር እናልማ። ፍቅር ያለ ክርስቶስ አይሆንምና በአንድነት በፍቅር ሆነን እናልማ። ከመላኩ ክብር የተነሳ ምድር አበራች፣ አበራች ጸጋና ክብሮም ሆኗት የምስራች። አያል አያል ከመላእክ ክብሮ የገነነው ሊረዳን የመጣው ቅዱስ ሚካኤል ነው። ከመላኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሮ ሆኗት የምስራች አያል አያል ከመላእክ ክብሮ የገነነው ሊረዳን የመጣው ቅዱስ ሚካኤል ነው። ሲደግፈኝ ክንዶ በዘመኔም ምልጃው ሲጠብቀኝ እያለፈቀኔም! እየመራኝ በብራኖ ፋና ሚካኤል መንገዴን አቀና። አይኑ ዘረግ ባይኖ ኦ ሚካኤል ታየ በብርሃኖ ሴማለ ሲማጽን በፌቶ እግዚአብሔር አየን በምረቶ እያጽነናኝ ፍጹም ከድካሜም ስጠራው ተፈወስ ዳንኩ ከህመሜም ሊመግበኝ ለተራብኩት መና ደረሰለኝ፣ ሚካኤል ገናና አይኑ፣ ዘረግባይኖ ኦ ሚካኤል ታየ በዙፋኖ ሴማለር ሲማጸን በፌቶ እግዚአብሔር አየን በምረቶ ያሻገረኝ